እኛ የጨረቃ ፋሚሊ ትልቁ ምኞታችን እንደ አብርሽና እንደ ሩታ ትልቅ የወግ ማዕረግ እንዲደርሱልን ነው የምንፈልገው። ሀይሚና ብሩኬ በጣም ትልቅ የምንመኘው ነገር ቢኖር ይሄ ነው። ሁለታችሁ ተንጫጩ አደለም አራት ልጆች ነው ያልኩት እና ቤተሰቦች ብሩክና ሃይሚ እንደማፈር እያደረጋቸው ያሉት ይሄንን ነገር እስከዛሬ ሳያስቡ ቀርተው ነው ያስብላል። ታውቃላችሁ ልጅ የመውለዱን ጉዳይ እኛ ከነሱ እንጠብቃለን። ቤተሰቦች ይሄ ግድ ነው። ብሩክና ከሃይሚ አራት ልጆች ወልዳችሁ በዚሁ ዩቲዩብ ቻናል እንደምናያችሁ ትልቅ ምኞት አለኝ። ከእግዚአብሔር ጋር ሃይሚ በጣም ከመቼውን ጊዜ በላይ እምትወጁውን እምታፈቅሪውን የዛሬ ፍቅረኛሽን የነገ ትዳርሽን ብሩኪን እንዳታጩ ከፈለግሽ ይህንን ልጅ በደንብ መጠንቀቅ አለብሽ። ቴዲ የሚባል ልጅ መጠንቀቅ አለብሽ። በጣም ከመቼውም ጊዜ በላይ ማድረጋ ህይወት ላይ እንቅፋት አያጣውም። ሰው አይደለ። ህይወት ላይ ደስታ ብቻ አይደለም እኮ ያለው፣ ደስታም አለ፣ ሐዘንም አለ። ሃይሚና ብሩክ በዚህ መሀል ውስጥ እያንዳንዱ የሚያጋጥማቸውን ችግሮች በትዕግስትና በበልሀት ማለፍ ይኖርባቸዋል ምክንያቱም ለወግ ለማዕረግ ለመድረስ በጣም ትልቅ ነገር ስለሆነ ለወግ ለማዕረግ ለመድረስ በጣም ብዙ ፈተናዎችን ማለፍ ያስፈልጋል በጣም ማለት ነው ምክንያቱም በጣም ብዙ ችግሮች በዙሪያችሁ ሊኖሩ ይችላሉ እነዛን ችግሮች ደግሞ እናንተ ናችሁ ከመሀላችሁ ያንን ችግር ማውጣት የምትችሉት እንዴት እንዴት ነው በብልሃት ማለት ነው። ስለዚህ ብልሃታችሁን ተጠቅማችሁ ደስታችሁን ራሳችሁ ማምጣት ይኖርባችኋል። ሌላው ሁሌ ሕፃን አይደላችሁም፣ እናንተ ትልልቅ ሰዎች ናችሁ፣ እየበሰላችሁ ትሄዳላችሁ ብዬ አምናለሁ። ስለዚህ ካሁን በኋላ ችግሮች ሲፈጠሩ በተቻላችሁ አቅም ራሳችሁ መፍታት ብትችሉ በጣም የተሻለ ነው የሚሆነው። ስለዚህ ቤተሰቦች ሩክና ሀይሚ በጣም ከመቼውም ጊዜ በላይ አሁን መጠንከር ያለባችሁ ጊዜ ነው ብዬ አምናለሁ። በጣም ከመቼም ጊዜ በላይ ማለት ነው። ምክንያቱም በዙሪያችሁ አንድ እየዞረ ያለ ነገር አለ። እሱም እንደ ጥንዚዛ እንደዚህ እየዞራችሁ ያለ ሰው አለ። ይህንን ታውቁታላችሁ ማን እንደሆነ ማለት ነው። ስሙ ያው ቴዲ ይባላል። ይሄ ልጅ ፈተናችሁ ነው ብዬ ነግሬያቸው ነበር ባለፈው። ስለዚህ ይህንን ልጅ እንዲህ በቀላሉ ሀይሚና ብሩክ ይገላገሉታል ብዬ አላምንም ቤተሰቦች ምክንያቱም ልጁ በጣም የቆረጠ በጣም ለዓላማው የማይፈነቅለው ድንጋይ እንደሌለ የሚያሳይ ንግግሮችን እነው የሚናገረው። ላስደምጣችሁ። በምን ደስተኛ ነኝ የምታገኘው ነገር አለ ብቻ እሱ ምናየው ነገር ቢሆን እንግዲህ ቤተሰቦች የቴዲን ንግግር እንዲህ በቀላሉ ንቃችሁ እንዳታዩት። እውነት የንመላችሁ ሄኖክ ምን አለ በሉኝ። ቴዲ እያደረገ ያለው ነገር ይሄ በቃ ከዓላማው የማይነቃነቅ ሰው አለ አይደለ? በቃ አንድ ነገር ካሰበ ሳያሳካ የማይቀመጥ ሰው አለ። እንደዚህ አይነት ሰው ነው ተፈጥሮ ቴዲ ማለት። ስለዚህ ቤተሰቦች ቴዲ በሃይሚና በብሩክ መሀል እንደ ጥዲዛ እየዞራቸው ስለሆነ ሃይሚና ብሩክ በጣም ከመቼውም ጊዜ በላይ መጠንቀቅ አለባቸው። የእግዚአብሔር ነገር አይታወቅም፣ ግን ለጥሩም ለመጥፎም ሊሆን ይችላል የመጣበት ምክንያት። ሀይሚን እንዲህ በቀላሉ ይተዋታል ብዬ አላምንም ቤተሰቦች። ስለዚህ ይህ ልጅ ታያላችሁ፣ ለማየት ያብቃችሁ። በራሱ ቻናል ባይመጣ ታያላችሁ። ሄኖክ ምን አለበሉ በራሱ ቻናል ይመጣል። በራሱ ቻናል የራሱን ህይወት እየቀረጸ ለእኛ ባያሳየን ምን አለበሉ የጨረቀ ፋሚሊዎች እየሰማችሁ ነው አይደለ? ከብሩኬ ጋር የሚያጋጥሙትን ነገሮች፣ ከሃይሚ ጋር የሚያጋጥሙትን ነገሮች እንዲሁም ከነፍጼ ከነሄኖክ ጋር የሚያጋጥሙትን ነገሮች በሙሉ በዩቲዩብ በራሱ ቻናል እንደሚያመጣው እርግጠኛ ነኝ። በራሱ ቻናል እንደሚመጣ በቅርቡ እርግጠኛ ነኝ። ገባችሁ ቤተሰቦች? ስለዚህ አላማው በጣም ረጅም ነው። የልጅ እንዲህ አጠር ያለ አላማ አይደለም። ሃይሚ በጣም ከመቼውም ጊዜ በላይ እምትወጂውን እምታፈቅሪውን የዛሬ ፍቅረኛሽን የነገ ትዳርሽን ብሩኪን እንዳታጩ ከፈለግሽ ይህንን ልጅ በደንብ መጠንቀቅ አለብሽ። ቴዲ የሚባል ልጅ መጠንቀቅ አለብሽ። በጣም ከመቼውም ጊዜ በላይ ማለት ነው። ሃይሚና ብሩክ ትዕግስተኛና ብልሃተኛ እንድትሆኑ እፈልጋለሁ። ይሄ ቪዲዮ እንደሚደርሳችሁ አቃለሁ። ስለዚህ በህይወታችሁ ላይ ያሰባችሁትን አላማ አብሮ ለመጣመር ልጅ ለመውለድ ይህን ሁሉ ነገር ለማድረግ አብራችሁ መሆን ግድ ነው። አብራችሁ ለመሆን ደግሞ በመሀላችሁ ያሉ የተሰነቀሩ ሰዎችን በብልሃት እንድታወጧቸው እላችኋለሁ። ይሄ የኔ መልእክት ነው። እኔ ነኝ አብሬያት የምሆኑ፣ ከአሁን በኋላ እኔ ነኝ አብሬያት የምሆኑ። እንግዲህ ቤተሰቦች፣ ባለፈው ሀይሚና ብሩክ በተጋጩ ሰዓት ትልቁን ደስታ ጮቤ እየረገጥኩ የነበረው እኔ ነኝ እያለ ነው ቴዲ ከማንም በላይ ሃይሚና ብሩክ በመኮራረፋቸው ትልቅ ደስታ እየተሰማኝ ነበረ። ይሄንን ደስታዬን ልገልጸው አልችልም፣ ቃላት የለኝም እያለን ያለው ቴዲ ማለት ነው። ስለዚህ ቤተሰቦች ለብሩክና ለሃይሚ መልእክት ማስተላለፍ ፈልጋለሁ። ብሩክና ሃይሚ እናንተ ስትጣሉ፣ እናንተ ስትኮራረፉ ለዚህ ልጅ መንገድ አትክፈቱለት፣ ለዚህ ልጅ ክፍተት አትስጡት። በመሀላችሁ ያለውን ችግር ራሳችሁ ወዲያው ካልፈታችሁት በስተቀር በዚህ መሀል ተጠቅሞ መሀላችሁ ሊገባ ስለሚችል ያላችሁን ግንኙነት ማጠንከር ይኖርባችኋል። ሃይሚ ብሩክ ስጣታ ትጎዳለች። ከብሩክ የበለጠ እሷ ትጎዳለች። ብሩክ አይጎዳም ማለት ሳይሆን ብሩኬ ይጎዳል፣ ግን ከሃይሚ የበለጠ ብሩክ አይጎዳም። ውድና የተከበራችሁ የጨረቃ ፋሚሊ እንዴት ናችሁ ሁሉ ሰላም እኔ ጋር ሁሉ ሰላም ብሩክና ሀይሚ ወደ ደስታችሁ በመመለሳቸው ትልቅ ደስታ የተሰማችሁ ይህንን ቪዲዮ ላይክ በማድረግ ጀምሩት ዛሬ ብሩክና ሃይሚ በሀብ ቻናል ላይ ነው የመጡት በራሳቸው ቻናል አልመጡም ሀብ ደግሞ ትልቅ ደስታውን ዩቲዩብ የሸለመውን ከብሩክ እና ከሃይሚ ጋር ለማካፈል ነበር የመጣው እንዲሁም ከዩቲዩብ ቤተሰቦቹ ጋር ደስታውን ለማካፈል ከፍተውታል ዩቱብ የሰጠውን ስጦታ። በጣም ደስ የሚል ጊዜ ነበረ፣ አብረው ያሳለፉት በጣም ደስ ይላል ቤተሰቦች። እንዲሁም ሀይምና ብሩክ ወደ ፈገግታቸው ተመልሰዋል። ሁለቱም በጣም ደስተኛ ነበሩ፣ በጣም ከምላችሁ በላይ ማለት ነው። ባይገርማችሁ ሀብ ሲቀልድባችሁላ ነበር። ባይገርማችሁ ይህንን ቤት እስቲ ዳምጣች ይሄ ፍቅራችሁን አይቀይርባችሁ። እዚህ እዚ ቤት ላይ እንግዲህ ሚንጫጩ ነገሮች ልይ ሲያፍሩ እኛ የጨረቃ ፋሚሊ ትልቁ ምኞታችን እንደ አብርሽና እንደ ሩታ ትልቅ የወግ ማዕረግ እንዲደርሱልን ነው የምንፈልገው። ሃይሚና ብሩኪ በጣም ትልቅ ምንመኘው ነገር ቢኖር ይሄ ነው። ስለዚህ ብሩኪ ሃይሚን በደንብ አድርገ ተንከባከባት። እግዚአብሔር የሰጠህ ሴት ስለሆነች መንከባከብ ይኖርብሃል። እንግዲህ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው